የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርዕሶቹ እናስደምጣቸዋለን። አዲሱ ወረርሽኝ በአዲስ አበባ ከተማ መከሰቱ ተዘገበም። የሸቀጦች ዋጋ ምናር ማባሪያ ያጣ ችግር ሆኖ አልተባለም። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረም። ትራምፕ በዋይት ሃውስ በነበረው እራት ክርስቲያኖ ሮናልዶን አሞቃሹም።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 ነጋዴው ማህበረሰብ ሸቀጦች እንኳን እና አከፋፋዮች ስናመጣ በውል ባልታወቀ ምክንያት በአንድ ጀንበር የብሮች ጭማሪ ተደርጎበት ነው የሚጠብቀን ይላሉ። በዚህም ምክንያት ሸማቹም ቢሆን ገቢው ከወጪው ጋር ካለመጣጣሙ ባለፈ የሸቀጦች ዋጋ መናር ሲታከልበት ኑሮውም በእንቅርት ላይ ጆሮ ደግፍ እንዳደረገበት በተደጋጋሚ የሚያነሳው ቅሬታ ነው። ሸቀጦችም ዋጋቸው አንዴ ከፍ ካለ በኋላ ምርቱ እንደ ልብ በገበያው ላይ ቢገኝም ወደ ነበረበት ዝቅ ሲል አይስተዋልም። ለዚህም የቅርብ ትውስታችን የሆነው የምግብ ዘይት ዋጋ ማሳያ ነው። ሸቀጦች አንድ የዋጋቸው ከፍ ካለ በኋላ ምርቱ በበቂ ሁኔታ ቢገኝም ወደ ነበረበት የመሸጫ ዋጋው የማይመለሰው ለምንድን ነው? የሚለው ጥያቄ ምላሽ አልተገኘለትም። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረም። የኢትዮጵያ አየር መንገድ ለአመታት ተቋርጦ የነበረውን ወደ ሁመራ አየር ማረፊያ የሚያደርገውን በረራ ትናንት ዳር 10 ቀን 2018 ዓ.ም ዳግም መጀመሩን ገልጿል። በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከዳር 10 ቀን 2018 ዓ.ም ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት ትላንት ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የአገር ውስጥ መገናኛ ብዙሃን ዘግበዋል። የበረራው መጀመር ኢንቨስትመንት በማነቃቃት ረገድ ትልቅ ሚና ይጫወታል ተብሏል። በተጨማሪም በረራው በማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ የጎላ መሆኑም ተጠቁሟል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ፓርቲዎቹ የኦሮሞ ነፃነት ግንባር ኦነግ፣ እና የኦሮሞ ፌዴራሊስት ኮንግረንስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮም በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። ፓርቲዎቹ ወደ አር 9 ቀን 2018 ዓ ም በጻፉት የንወያይ ጥያቄ ደብዳቤ ከክልሉ ፕሬዚዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሩ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። በተመሳሳይ የኦሮሞ ነፃነት ግንባር ኦነግ ቃል አቀባይ አቶ ለሚ ገመችው እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። ይህ የእንወያይ ጥያቄ ደብዳቤ ከስድስት ዓመት በኋላም ኦነግ ያቀረበው ጥሪ መሆኑም ተገልጿል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግሥት የተሰጠ ምንም አይነት ምላሽ የለም። አዲሱ ወረርሽኝ በአዲስ አበባ ከተማ መከሰቱ ተዘገበ። ባሳለፍ ነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ርጭቱ እየሰፋ መጥቶ እንደ አዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን መሰረት ሚዲያ ዘግቧል። ከጅንካ ከተማ ሪፈር ተብለው ወደ ሀዋሳ ሪፈራል ገብተው ከነበሩ ሶስት ሰዎች መሀል የአንዱ ህይወት እንዳለፈ መሰረት ሚዲያ ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል ውስጥ እንደሚገኙ ተናግረዋል። አንዳንድ ምልክት ያለባቸው ሰዎች ትናንት ምሽት ገብተዋል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል። ባፍና አፍንጫ ደም መውጣት ምልክቶችን አሳይተው ነበር ብለው ምንጮች ለመሰረት ሚዲያ የመናገራቸው ተዘግቧል። ይሁንና በአዲስ አበባ እስካሁን ያለፈ የሰው ህይወት እንደሌለ ተጠቁሟል። ባሪስሲ ዞን አስኮ ወረዳ ሁልቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉን መሰረት ሚዲያ ዘግቧል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል፣ ያሉት የአካባቢው የጤና ባለሙያዎች በተለይ መረጃ ለህዝብ ግልጽ እንዳይሆን እየተጣለ ያለ እቀባና ማስፈራሪያ ጉዳቱ ከፍ ያለ ሊሆን እንደሚችል እያሳሰቡ ይገኛሉ ተብሏል። የጤና ሚኒስቴር እስካሁን 26 የላቦራቶሪ ምርመራ አድርጎ አራት ሰዎች ላይ ብቻ ቫይረሱ እንደተገኘ አስታውቋል። በቫይረሱ ህይወታቸው ያለፉ ሰዎችን ደግሞ ሶስት ብቻ እንደሆኑ በማህበራዊ ትስስር ገጹ አስቀምጧል ብሏል መሰረት ሚዲያም። ዩክሬን በሩሲያ ከፍተኛ ድብደባ እንደደረሰባት ፕሬዝዳንቱ ገለጹ። በ470 ድሮንና በ48 ሚሳኤል ተደብድበናል ሲሉ ዘለንስኪ ገልጸዋል። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ቱርክ የገቡ ሲሆን በዚያ እንዳሉ ግን በሀገራቸው ላይ መጠነ ሰፊ ድብደባ መፈጸሙን ሰምተዋል። በዛሬው ጥቃት ቢያንስ ሀያ ሰዎች መገደላቸውን በርካቶች መቁሰላቸው የተገለጸ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአንድ ቀን ከፍተኛ የሞት መጠን የተመዘገበበት ሆኗል። ፕሬዝዳንት ዘለንስኪ በሚገኙበት ቱርክ ሆነው በጻፉት መልእክት ዛሬ ሩሲያ ከ470 በላይ ድሮንና ከ48 በላይ ሚሳኤሎችን በመላክ በእኛ ላይ ድብደባ ፈጽማለች። እነዚህ በሰላማዊ ሰዎች መኖሪያዎች አካባቢ የምታደርገው ጥቃት ደግሞ ከዓለም አቀፉ ማህበረሰብ የሚደርስባት ጫና በቂ እንዳልሆነ ያሳያሉ ብለዋል። በመሆኑም አጋሮቻቸው ተጨማሪ የአየር መቃወሚያ እንዲሰጧቸው ጥሪ አቅርበው ይህም ሰላማዊ ሰዎችንና መሰረተ ልማቶችን ለመጠበቅ እጅግ አስፈላጊ እንደሆነ አሳስበዋል። ዘለንስኪ በትላንትናው መልእክታቸው ህዝባቸው በዚህ ጥቃት መሃል ያለውን ጽናትና አንድነት አድንቀዋል። ሲናገሩም ተደጋጋሚ ጥቃቶች ቢኖሩም ሀገራችንን ለመከላከልና ሕዝባችንን ለመጠበቅ ያለን ቁርጠኝነት የማይናወጥ ነው ሲሉ ገልጸዋል። የመጀመሪያው መሳሳም ከ21 ሚሊዮን አመታት በፊት መፈጸሙ ሳይንቲስቶች አስታወቁም። መሳሳምን ሰዎች፣ ጦጣዎችና የዋልታ ድቦች ይፈጽሙታል። አሁን ላይ ተመራማሪዎች የመሳሳም የዝግመተ ለውጥ አመጣጥን በተመለከተ የደረሱበትን ይፋ አድርገዋል። ጥናታቸው እንደሚያመለክተው በአፍ የመሳም ሂደት ከ21 ሚሊዮን አመታት በፊት በዝግመተ ለውጥ የተፈጠረ ሲሆን የሰው ልጅ እና ሌሎች ዝንጀሮዎች የጋራ ቅድመ አያት ፈጽሞት ሊሆን ይችላል ብለዋል። ተመሳሳይ ጥናት እንዳመለከተው ኒያንደርታሎችም ተሳስሞ ሊሆኑ ይችላሉ ሲሉ ገልጸዋል። ሳይንቲስቶቹ ስለ መሳሳም ያጠኑት የዝግመተ ለውጥ እንቆቅልሽ የሆነ ጉዳይ በመሆኑ የተነሳ እንደሆነ ይናገራሉ። ግልጽ የሆነ መራቢያ ጥቅሞች የሌሉት መሳሳም በሰው ልጅ ብቻ ሳይሆን በእንስሳት ዓለም ውስጥ የሚታይ ነገር ነው። ኢቮሉሽን ኤንድ ሂውማን ቢሄቪየር በተሰኘ ርዕስ የታተመው ጥናት መሳሳም በአንዳንድ የከንፈር ወይም የአፍ ክፍሎች እንቅስቃሴ የአፍ ተኮር ግንኙነት መሆኑን ገልጸውታል። ከኦክስፎርድ ዩኒቨርሲቲ የዝግመተ ለውጥ ባዮሎጂስት ዶክተር ማቲልዳ ብሬንድል ከዚያ በመነሳት መሳሳም ከ21.5 ሚሊዮን ዓመታት በፊት በትልልቅ ዝንጀሮዎች ውስጥ የተፈጠረ ነው ብለን እናስባለን ስትል ተናግራለች። ይኸው ጥናት ኒያንደርታልስ ከ40 ሺህ ዓመታት በፊት የሞቱት የቅርብ የሰው ልጅ ዝርያ ያላቸውም እንዲሁ ተሳስመዋል ሲል ደምድመዋል። ቀደም ሲል በኒያንደርታል ዲኤንኤ ላይ የተደረገ አንድ ጥናት እንደሚያሳየው የዘመናችን ሰዎችና ኒያንደርታሎች የአፍ ውስጥ ማይክሮቦች በምራቅ ውስጥ የሚገኙ የባክቴሪያ አይነቶችን ይጋራሉ ሲል ጥናቱ ማሳወቅ ይታወሳል። ትራምፕ በዋይት ሀውስ በነበረው እራት ክርስቲያኖ ሮናልዶን አሞካሹ። ክርስቲያኖ ሮናልዶ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ከሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን፣ የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ጨምሮ በደርዘን የሚቆጠሩ ቢሊዮነሮች እና የቢዝነስ መሪዎች ጋር በመሆን በዋይት ሀውስ በተዘጋጀ እራት ግብዣ ላይ ታድመዋል። ትራምፕ የራት ግብዣውን ሲከፍቱ ከሮናልዶ ጋር በመገናኘታቸው መደሰታቸውን ገልጸውና ከቀድሞ የእግር ኳስ ተጫዋች ልጃቸው ባሮን ከሮናልዶ ጋር አስተዋውቀዋል። ልጄ የሮናልዶ አድናቂ ነው እናም ክርስቲያኖ ሮናልዶን ስላስተዋወቅኩት ብቻ አባቱን የበለጠ የሚያከብረው ይመስለኛል ሲሉ ትራምፕ ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሮናልዶና፣ ባለቤቱ ጆርጂና ሮድሪጌዝ እዚህ ስለተገኛችሁ ሁለታችሁንም ላመሰግናችሁ እፈልጋለሁ ብለዋል። ሮናልዶ ፖለቲከኛ ሳይሆን በትራምፕ ቢሮ ውስጥ ቆይታ ያደረገ የመጀመሪያው ተጫዋችም ሆነዋል። ሮናልዶ ወደ ዋሽንግተን የሄደበት ምክንያት ሙሉ በሙሉ ግልጽ ባይሆንም ከቢን ሰልማን የዋይት ሃውስ ጉብኝት ጋር ተገናኝቷል። የራት ግብዣውና የሁለትዮሽ ስብሰባው ተጠናቋል። በዓለም ላይ በጣም ታዋቂ የእግር ኳስ ተጫዋች የሆነው ሮናልዶ ከሳውዲ አረቢያ ጋር የጠበቀ ግንኙነት ፈጥሯል። በቅርብ ዓመታት ውስጥ በዓለም ላይ በጣም ታዋቂ የሆኑ ተጫዋቾችን ለመሳብ በቢሊዮኖች የሚቆጠር ዶላር ያወጣው የሳውዲ አረቢያ ፕሮፌሽናል እግር ኳስ ሊግ ምልክት ሆኗል። ሮናልዶ በአገሪቱ ሉዓላዊ የሀብት ፈንድ ፒአይኤፍ የህዝብ ኢንቨስትመንት ፈንድ ባለቤትነት ከተያዘው የሳውዲ ፕሮ ሊግ ቡድን አንዱ በሆነው